የአዲስ አበባ ከተማ አስተዳደር በከተማዋ ከሚገኙ የጤና ተቋማት ከተውጣጡ ባለሙያዎች ጋር ውይይት አካሂዷል። ውይይቱ በዋናነት በተለያዩ ጉዳዮች ዙሪያ በጋራ መግባባት የሚያስችሉ ሲሆን ከባለሙያዎቹ ለቀረቡ ጥያቄዎች የከተማዋ ከንቲባ አዳነች አቤቤ ምላሽ ሰጥተዋል። እኔ ከምኒሊክ ነው የመጣሁት፣ ምኒሊክ ብቻ ነው መታከም የምችለው፣ ሌላ ቦታ ሄጄ የመታከም መብት የለኝም። ምንድን ነው ሲባል ሰርኩላል ተላልፈዋል ከፍለ ነው የምትታከመው ነው። ሶ ይሄም እንድታሰብበት በዛው እዛው ውስጥ ሆነን ታመን ከዛ በሽታ መቶብን ሪፈር ወደ ጥቁር አንበሳ ስንሄድ ከፍለ ነው የምትታከመው ከተባልኩ ምኑ ሰራውኝ ኔ ጥቅማ ጥቅማችን ቅድም የተባሉት ሄልዝ ኢንሹራንሳችን ደረጃ እርገት ይሄ በደንብ ቢታይና ለዚህ መፍትሄ ቢሰጠን እያልኩኝ፣ ሁሉም ሰራተኛ እንደ ጤና ጣቢያ ለብል እየሰራን ያለንበት ሁኔታ መኖሩን እንዲታወቅ፣ ስራ አናቆምም፣ ግን እናንተም እዩና፣ ከእኛም ውቅ ያሉ በዚህ ምክንያት የወጡ ሰዎችም ካሉ ቀረብ አድርጎ በማወያየት ዲስከስ በማድረግ እኛንም ብትረዱን እላለሁ። አመሰግናለሁ። አንድ ሰው አቅሙ እየጨመረ በሄደ ቁጥር ችሎታው እያዳበረ እየሄደ በሄደ ቁጥር ኬረሩ እየጨመረ ይሄዳል እንጂ ባለበት ቀጥ የሚልበት ነገር መኖር የለበትም። አሁን ኬረር የአንድ ቤሲሲ ነርስ እንዲያው ከነርሱ ብነሳ ሂደሂዶ የሚያቆመው ዘጠኝ ሺ ብር ነው። ሐኪሞች የጤና ባለሙያዎች ትልቅ የአገር ባለውለታ ናቸው። ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። የእናንተን ስራ የሚመዝን ጥቅማ ጥቅም የለም፣ የሚመጥንም የለም። ምንችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም። እስከዛሬም አላልንም። ይሄንን ከግንዛቤ አስገቡ። የሌሎች መጠቀሚያ አንሆንም ብላችኋል። አትሁኑ፣ ግድ የለም አትሁኑ። ማንንም ድንገት ተነስቶ አፕንድ ዳውን ገለባብጦ የሆነ ፕሮጀክት አቁሞ ደሞዝ አድርጎ በልቶ የሚንገራገጭ ሀገር የለም፣ የትም ሀገር ቢሆን አጠቃላይ ከባለሙያዎቹ የሚነሱ ጥያቄዎችን ምላሽ ለመስጠት ደረጃ በደረጃ መፍትሄ እንዲያገኙ እየተሰራ ስለመሆኑም ከንቲባው አብራርተዋል። በጥቅሉ የቤት ማጣት፣ የጥቅማጥቅም ፓኬጅ፣ የተለያየ የትራንስፖርት ሰርቪስ፣ ሌሎችም ወቅቱም ደግሞ ያመጣቸው በየጊዜው እየጨመሩ እያደጉ የመጡ ፍላጎቶች በአንድ ጊዜ አይመለሱም። በረዥም ጊዜ በመካከለኛ ጊዜና በአጭር ጊዜ የምንመልሳቸውን አሁን እዚህም የገለጽኩላቸውን ለይተን ቅደም ተከተል አስይዘን እንመልሳለን። ሌላው በእለቱ የተነሳው ጉዳይ መገናኛ ብዙሀንም ሆኑ ማህበራዊ ሚዲያዎችን በመጠቀም የህክምና ባለሙያዎችን ስም የሚያጎድፉ አካላት ከድርጊታቸው ሊቆጠቡ እንደሚገባም ባለሙያዎች አሳስበዋል። ብዙ ሚዲያዎች፣ ብዙ ፊልሞች፣ ብዙ እንትኖች ምንም ላይክ ተው ሚል የሌላቸው በሚመስል መልኩ ሐኪሙን ሲሰድቡት ቆይተዋል። አሁንም እየተሰደበ ነው። ግን እንዲህ አይነት ህክምና፣ እንዲህ አይነት ስድብ ሐኪምና ጤና ባለሙያ በሚሰደብበት ቦታ ላይ እንዴት አድርገን ነው ከታካሚዎቻችን እምነት የምናገኘው? ስፔሲፊክ ሰው ያጠፋ ካለ ያ ስፔሲፊክ ሰው የሚዳኝበት የራሱ የሆነ መንገድ አለው። ግን ሁሉንም ጤና ባለሙያ በሚዲያ ሲ እንደዚህ እንትን ዲፌም ሲደረግ እንዴት ዝም ይባላል? ጤና ባለሙያዎቹ ከውይይቱ ባለፈ በከተማዋ የሚገኙ የተለያዩ ፕሮጀክቶችን የጎበኙ ሲሆን ፕሮጀክቶቹ አበረታች ናቸውም ብለዋል። ከዚህ በፊት በሶሻል ሚዲያ የምናያቸው ግን ደግሞ አይን ያየውን ነው የሚያምነውና በአይናችን ያየነው ነገር እጅግ በጣም የሚያስደምም ነው። እንዲያው ይሄንን አይቶ አለማመን፣ ይሄንን አይቶ አለመመስከር፣ ይሄንን አይቶ እንዲያው አለማድነቅ የሰውኛ ባህሪ ከሌለን በስተቀር በጣም በጣም አይ ዶንት ኖ ምንም ብለ መናገር እንደምችል አላቅም። ብዙ አይነት ጫና ያለባት አገር ናት እዚህ አገር። በዚህ መሃል ኦኬ፣ በመርፌ ቀዳዳ እየተሸለከ የሚሰራው ይሄ ሁሉ ፕሮጀክት አንደኛ፣ ታሪክም እየሰራችሁ ስለሆነ ልትመሰገኑ ይገባል። ውይይቱ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ ነው የተካሄደው።